አሚር ጀማል ይባላል። ስሜ ፈቲያ አህመድ ይባላል። ፊክራ መሐመድ ስሜ ሀሮዛይ ይባላል። እኔ ማሂር ሙሳ ነው። አምና ክረምት ያሳለፍኩት ከቤተሰብ ነው። ቁራን የተለያዩ ቦታዎች በቁራን በመቅራት ከጓደኞች ጋር በመጫወ በማስረጅ ክረምት ከአል መህዲ ጋር በጣም ደስ ይላል። ሌሎችም እንደዚህ አይነት እድል ቢያገኙ በጣም ጥሩ ነው።

ስጁድ በመታባ ጊዜ ሰባት የሰውነት ክፍላችሁ መሬት መንካት መቻል አለበት። ሁለቱ እግሮቻችሁ ጣት፣ ሁለት ጉልበታችሁ አራት፣ ሁለት እጃችሁ ስድስት፣ ግንባራችሁ ጋራ ሰባት። የሰውነት ክፍል ግንባራችን ስጁድ ወይ ምንድነው መሬት በሚነካ ጊዜ በስነ ስርዓት በግንባራችን ለግንባራችን ከጠቀምን አፍንጫችንም አብሮ

ስነስርዓቱም አደብም ስለሚያስተምሩ በጣም አሪፍ ነው ቆንጆ ነው ብዬ አስባለሁ። ከበፊት ቁርአን ቤት እና ከሁለት ቁርአን ቤት ብዙ ልዩነት አለ። እንዳሰብኩት አልነበረም እንደድሮ ነበረ ብዬ ነበር አስባለሁ። እዚህ ግን በጣም ጥሩ አሪፍ ጊዜ ነው አስባለሁ። አልመህዲ በጣም ደስ ይላል ስፖርት፣ ቁርአን እና የሰሃቦች ታሪክ ለልጆች የሚጠቅመውን ብዙ ነገር ያስተምራል። በተማሪዎች የተለያዩ ሀዲሶችን የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን ያስተምራል።

እና ስፖርት እንድንይዝም ነልቀላ ሒባ የሚባል ኮርስ አለ እና የሰሐቦች ታሪክ ነው የሚያስጠምሩ። እና እሱ በጣም ተመችቶ አኢዳ ቁርአን እንቀራለን፣ አደብ እንማራለን በጣም መምህሮቹ በጣም አሪፍ አድርጎ ረዳን አድርጎ ነው የሚያስረዳው። ተማሪዎቹም አሪፍ ናቸው። ከድሮ ቁርአን ቤትም ይሻላል። አብዛኛው ቁርአን ቤት ቁርአን ብቻ ነው የሚያስገቡት። እዚህ ግን ብዙ ነገሮች እንትነው መአል ቁርአን

እኔም ከዚህ በፊት ተሳታፊ የነበርኩበት ነው። ከዚህ በፊት የምሰራው እዚህ የቀራ ተማሪ ነበር። አልሐምዱሊላ ደስ ያላቸው የጠቀመኝ ብለው ሲራቸው እና አደብ ስለሚያስተምሩ ተርቢያ ስለሚያስተምሩ በጣም ደስ ነው። ሁሉም ስራችን ላይ ስነ ምግባር መኖር እንዳለበት፣ ስነ ምግባር ከሌለ የምናደርገው ነገር ጥሩ እንዳሉ እዚህ ለህይወት የተባሩ ክፍለ ጋር ጥሩ ጥሩ ጥሩ ጠባይ እንዲኖረን እና ታላላቆቻችን እንድናከብር ወላጆቻችንን እንድንታዘዝ ብዙ ነገሮች ተደርጓል። ስርዓት እንድንይዝ ታላላቆች የሚሉንን እንድንሰባ ታላላቆችን ማክበር እንዳለብን፣ ታናናሾቻችንን ማዘን እንዳለብን እና የተለያዩ ነገሮችን ለወጣቶቻችንም መታዘዝ እንዳለብን ታምራለን። ኦጋጣላ ነበር በቃ በቃ ሁሌ ግጭት ነበር፣ ግን አሁን አስተካክያለሁ። አልጋጭም ሰው ጋር አብዛኛው ጊዜ አልተለመደም። ለዚህ አይነት ነገሮች ማሻለህ፣ ግን መበረታታት ያለበት ነገር ነው። ምክንያቱም ተማሪው ቂራት አለ በዛውላ ረፍት አለ በዛ ቂራት አለ አይደለም። በዛች ረፍት ሰዓት ተማሪዎች አእምሯቸውን ለማነቃቃት ልጁም ራሳቸውን ለጠይነታቸው ቁጥሎ ከመዋል ራሳቸውን አምሯቸው ፍሪ የሚያደርገው አር ስለሆነ ላልጀመሩት አበረታታለህ። ለተማሪዎቹ ያው ብዙ ጊዜ አይጨናነቁም እንደዚህ አይነት ነገር ላይ አንዳንድ የመሰላቸትን ባህሪ አለ። እንግዲህ አንዳንድ በተለይ ታዳጊ ተማሪዎች ሲሆኑ የመሰላቸት እንትን አላቸው እና ፍላጎት እንዲኖራቸው ያደርጋል። ይሄ ነገር እዚህ የመሳብ እንትን አለው። አይቴፍ እንደዛ ነው። ተማሪ አፍርሶ የመገንባት አቅም አለ። ምክንያቱም አይቴፍ ከብዙ ነገሮች ይጠብቃል። ከሱስ ከአልባሌ ቦታ አይደል አልባ ተማሪ ከሚውልበት ውስጥ አይቲ ፍሊ ጊዜውን በሚያሳልፍ ሰዓት ያ ነገር ይቀረፋል ማለት ነው። ስፖርት ይህን ያህል አቅም አለው፣ ተማሪን የመያዝ ወደ ራሱ የመሳብ በዛ በዛ እንትን ላይ አለው፣ ተማሪን የመያዝ አቅም አለው። ይህን ነገር መደጋገፍ ያለበት ነው። አንደኛ ደግሞ ተማሪ የሚደግፈው ህፃን የሚደገፈው ማለት ነው ወላጅ ነው አይደል ወደ ቤት ምናምን አይደል ወላጅ ነው የሚደገፈው ስለዚህ ከወላጅ ደግሞ የመጣ ነገር ደግሞ ሲሆን አንተም ስትቀበለው ደስ ይልሃል አይደል። ለተማረ ለወላጁ ምርካታ ነው ይህ ነገር። እና ብዙ ጊዜ አታሽሽቸው በዚህ ነገር ግን ጥቅሙ የትየለሌ ትልቅ ነው ጥቅሙ። እና ወላጆችን እንደዚህ ማለት ፈልጋለሁ። አልመህዲ በጣም ትልቅ ማዕከል ነው። ከዚህ በፊትም ብዙ ዓመታት ያስቆጠረ መርከዝ ነው እና አልሐምዱላህ እኔም እንዳየሁት በጣም ደስ የሚገባባለው ይስብ ድባብ አለው ለልጆች በጣም ጥሩና ጠቃሚ ነው። ወደፊትም ትልቅ ደረጃ ትደርሱ እንደሚያስ አስባለሁ። የአሁኑ ባህሪ ተለውጬበታለሁ። ይህ ቁራን ቤት ጥሩ ነው። በመላው ዓለም ያሉበት ሆነው እድሜና ቦታ ሳይገድቦ በኦንላይን ቁርአንና ኪታቦችን መማር ይፈልጋሉ? በአልመህዲ ተርቢያ ማዕከል ህልሞን እውን ያድርጉ። የምንሰጣቸው ትምህርቶች ቁርአን ከቃይዳ ጀምሮ ተጅዊድ፣ ፍቅሕ፣ ሐዲስ፣ ሲራ አቂዳ። በአራት የቋንቋ አማራጮች፣ በአማረኛ፣ በአፋን ኦሮሞ፣ በእንግሊዘኛና በአረብኛ ቋንቋ አንጋፋና ልምድ ባካበቱ ኡስታዞቻችን እንሰጣለን። 24 ሰዓት አገልግሎት መስጠታችን በየትኛውም የዓለም ሀገር ነዋሪ ቢሆኑ ያሻውትን ቀንና ሰዓት ይመርጡ ዘንድ ያስችሎታል። ለልጆ ልዩ ትኩረት እንሰጣለን። ለበለጠ መረጃ በ0906 49 4939ና በ0962 38 0699 ላይ ደውሎ አልመህዲ ተርቢያ ማዕከል የእውቀት መዓድ